በእኛይቱ ኢትዮጵያ በእኛይቱ ምድር የማይገመቱ አሉ ተብሎ ሰዎች የማያውቋቸው አስደናቂ ማህበረሰቦች ናቸው። ውልውደ ደደካውያን ይባላሉ። እድሜያቸው በጣም ረዥም፣ ምንም አይነት የጤና እክል የሌላቸውም ከዓለም ተለይተው የሚኖሩ ማህበረሰቦች ናቸው። እጅግም የሚያስደንቅ አኗኗሯቸው የሚያስደንቀው ስብን ናቸው። እጅግ ማራኪ ራሳቸውን ሰውሮ ከዓለም የሚኖሩበት የአኗኗር ስነ ስርዓታቸውን ነግራችኋለሁ። በሚስጥራዊው ሰሜን አምባ የሚኖሩ ናቸው። በእርግጥ ቦታቸው ዛሬም ድረስ ማንም በፈለገበት ሰዓት ሂዶ ማግኘት የማይቻለው ረቂቅ የሆነ የተሰወረ ቦታም ነው። መግቢያው በዋሻ ውስጥ እጅግ ቀጭንና ረቂቅ ከዛም ባሻገር ባናብርትና ባናብስቴ የሚጠበቅ ነው። ጸጋ መንፈስ ቅዱስ የሞላባቸው እንደሆነ ይነገራሉ። ለሺህ ዘመናት ከሁለትና ከሶስት ሺህ ዓመት በፊት ታሪካቸው ይመዘዛል። እንዲህ የሚባልላቸዋል። እኒህ ኢትዮጵያውያን ከነገደ እስራኤላውያን ከአስራ ሁለቱ ነገደ እስራኤላውያን ማለት ነው የሚመዘዝ የዘር ሐረግ ያላቸው በእግዚአብሔር ጸጋ በዘመን ውስጥ የሚገለጡ ምንም አይነት የቴክኖሎጂ አሻራ በእነርሱ ዘንድ የሌለም ረቂቅ የሆኑ እጅግ ሚስጥራዊ ማንነት ያላቸው ያሉበትም ቦታ በምድራችን ካሉ ሚስጥራዊና ረቂቅ ቦታዎች አንዱ ይሆነም። የጂፒኤስ የአየር በረራዎች በዚህ ቦታ ላይ የማይሰሩ ወይም የሚኮላሹ ምድራችን ላይ የጠፉ የተሰወሩ የብራና ላይ ሚስጥራዊ መጽሐፍት፣ መዛግብት እንዲሁም ታላላቅ የሆኑ የሺ ዘመናት ታሪኮችን የያዙ ቅርሶች በልዩ ጥበቃ ባናብርት በአናብስት የሚጠበቅ ድንቅ ቦታ ተጉዣ አለሁኝ። በነገራችን ላይ ሲአይኤ ባወጣው መረጃ መሰረት የታቦተ ጽዮንን መገኛ ጋር ተያይዞ የተናገራቸው አንዳንድ እውነታን የሚመስሉ ነገሮች ጋር የሚያያይዘው ነገር እንዳለ ልብ ብላችሁ እስከ መጨረሻው ስታደምጡኝ የመነግራችሁ ነገር አለም ተመራማሪ ነኝ፣ ፈላጊ ነኝ፣ አሳሽ ነኝ። የተሰወረን ለመግለጥ የተሸሸገን ይፋ ለማድረግ የማልገለብጠው ዋሻ፣ የማልገባበትና የማልወርድበት የማልጓዝበትና የማልሄድበት ቦታ የለም። በጉዞ ወቅት ከገጠመኝ አስደናቂ ነገሮች አንዱ የሆነውን እያቀረብኩላችሁ እገኛለሁኝ። ይህንን ፈለገ ጥበባት ሁለት የተባለውን የዩቲዩብ ቻናሌን ለመላው ዓለም በማጋራት ላይክና ሳብስክራይብ ሸር እያደረጋችሁ ቤተሰብ ኃላፊነታችሁን ትወጡ ዘንድ በትዕትና ጠይቃችኋለሁ። በርካታ ሚስጥራትን የምገልጥበት እውቀትና እውነትን ታምራትን የምናይበት ይህ የዩቲዩብ ቻናል ተጓዥ ነኝ አሳሽ ነኝ ፈላጊ ነኝ የፈለኩትና ያገኘሁትን ለእናንተም በማቅረብ ቤተሰባዊ ኃላፊነት የነወጣለሁ። እናንተም ቤተሰባዊ ኃላፊነታችሁን ተወጡ። ከ62 ሺህ በላይ ተከታይ ያለው ያነኛው የዩቲዩብ ቻናል ፈለገ ጥበባት አንድ በአንዳንድ ሰዎች ምክንያት ለሰዎች እንዳይደርስ ሪፖርት በመደረጉ ይሄኛውን ተመራጭ ዩቲዩብ ቻናል ድከፍ ተገድጃለሁ። ይህንን ለሰዎች አጋሩ፣ ላይክ እና ሳብስክራይብ አድርጉ። ወደ ፕሮግራሙ እንላለን። በዚህ ጥንታዊ ገዳም ተሰይም ያለሁኝ የገጠሙኝ አስቸጋሪና አስጨናቂ ነገሮች ለአእምሮዬና ለልቤ እንዴት ሊሆን ይችላል ብዬ ደጋግሜ እናገራለሁ። የሆነው ያየሁት የተከሰተ ታምር በዚህ ምድር ላይ ይሆናል ተብሎ የማይገመት ነውና ይሄ ሊሆን እንዴት እንደቻለም ጥያቄ ውስጥ ወድቅ ያለሁኝ ሰዓቴን ስመለከተው ከጥንታዊውና እጅግም ዘመናትን ካስቆጠረው ቦታው እንደተቀመጥኩኝ ፀሐይ ወደ ማደሪያዋ ገብታለች። 12 ሰዓት ከ50 ይላል፣ ከምሽቱ መሆኑ ነው። በላህ አሉኝ። አባም፣ አዎ አባቴ አልኳቸው። ከዛም ጥያቄን መጠየቅ ጀመርኩኝ። ግን አባ ብዙ ነገር ተዘበራርቁብኛል ብየቀጠልኩ መጀመሪያም አንቅህ ወይም ደሞ ህይወት እየተባለ በጥንታውያኑ የሚጠራው። የቶ ጠለሰ ሚስጥራዊ ማንነት አልገባኝም ብየቀጠልኩም። ደግሞ ቅድም ያየሁትና ፎቶ ላነሳስል ያጋጠመኝም ነገር አስጨንቆኛል፣ እንዲሁም ብየቀጠልኩኝ የዛፉን ስር ተከትየ ሲሄድ ያነበብኩት ነገር አባ፣ ሳላስበው ከባድ ነገር ውስጥ ገብቻለሁ፣ ህሊኔ እንዲያርፍ ሳይደብቁ ሚስጥሩን ይንገሩኝ ብየቀጠልኩም። እርሳቸውም ከመቀመጫቸው እየተደላደሉ መመልከት ጀመሩ። አይ አንተ ልጅ ብነግርህ በወደድኩ ነበረ። ነገር ግን አንተ ልብ ያልጸና ገና ልጅ ነም። ምስጢርን የመሸከም ስለ ንቦና እንኳን አልዳበረም። ዘመንን ገና አልዋጅ ሮጠ ያልጠገብክ የእናትን ንቅፍ ያልጨረስክ እንዴት ብዬ ነው የሀገርን ህሉና የቤተ ክርስቲያን ምስጢር የምነግርህ? ብለው ቆጣሉ። የተሰሩን መስራት እንኳን ባትችሉ ቅርሶችን ደግማችሁ መስራት እና መፈብረክባት ችሎ መጠበቅ ያቃጣችሁም የሳት ልጅ አመዶች እኮ ናችሁም። አሁ እናንተ የሳት ልጅ አመዶች ብለው ቆጣሉም። ድጋሚ እንዴት ነው ሚስጥር የምነግርህም? ልጄ ልጀናውቴ ሳትቆም መሮጥን ትጀምር ዘመንህን በጥፍልገዋጃት እንደ ወጣት ስራም፣ ለሀገር ለህዝብና ለኢትዮጵያ ድረሱላት። እንደ ወጣት ሰርተህ እንደ ጎልማሳም ደግሞ አስብ።

ይህ አንቅህ የሚሉት ወይም ደግሞ በአንዳንዶቹ የህይወት መጽሐፍ እየተባለ የሚጠራው የጥንት ግብፃውያን ዘንድ እንዲሁም በኢትዮጵያውያን ገናና ታሪክ ያለው አንድ ነገር አለ ብሎ ቀጠሉ። የቶ ምልክት ነው ጣል ሰማዊ ማንነቱ ብዙ ሚስጥር አለው። በኮፍ ላይፍ ይሉታል። አንዳንዶቹም ከዚህ ጋር የተያያዘ የህይወት መጽሐፍ ፍለጋ በሚል ሚስተርኖቹ በየትኛውም አለም ይዞራሉ። በተለይ በኢትዮጵያ ግራማትና አድባራት በብዙ ይፈልጉታል አሉኝም። የብዙ ሚስጥራት ማህደርን ስለያዘ ነው ብለው ቀጠሉ። ተግዕዝ ብለን ቶን ሳብ ወይም ሰባተኛ እንላለን በኛ ጥንታዊ አባቶቻችን እንዳስተማሩ መሰረት ብለው ቀጠሉ። ይህ ነው እንግዲህ ምንም መነሻና መድረሻ ቃል ሳይጨመረበት ግብጾች አንቅህ የሚሉትም በግዙ አንቀህ ህይወት እያሉ የሚጠሩት እንዲሁም የሰው ምልክትን እንደሚያሳይ ታሪኩ ይናገራል። ግን አባ ቅዱስ መስቀልን ይወክላል። እየጠየኳቸው ለምን ቅድም በቶ መስቀል ባረኩኝ አልኳቸው። አይ አይ በአማናዊ መስቀል ነው በአማናዊ መስቀል ነው የባረኩ እንጂ በቶ መስቀሉ አይደለም። ቶ መስቀሉ ሌላ ትርጉማዊ ማንነት ላይ ያለው ብለው ቀጠሉ። ትክክለኛውን መስቀል ማውጥተው ይህ እግዚአብሔር ኢየሱስ ክርስቶስ የተሰቀለበት ትክክለኛው መስቀል ነው ብሎ ነገሩኝ። ይህንን እንደ መግቢያ ነገር ያለው እኔ ብዙም አላውቅም። አንድ ቦታ ግን ሊጠቁሙ ይችላሉ አሉ። አባ ምን አልኳቸው። ከኢባብ ኢየሱስ ገዳም አንድ አባት ይገልጡልሃል። በዛው አካባቢ የሚኖሩ ሰው አሉ። ስማቸው ማን ይባላሉ ስላቸው ከመቅጽበት ዝም አሉኝና ማሰብ ጀመሩ። ናቡቴ አሉኝ። ጊዜው ሲደርዝ እምዘነጸርኮ ከፈል ከታነብብ እንዛ የመርከብ ፍድ ከጸሐፈ ወቅብ ሚስጥር አበው። ካየው ከፍለ ተናገር፣ ካወቅከው ከፍለህ ጻፍ፣ የአባቶችን ሚስጥር ጠብቅ እንደማለት ማለት ነው። ደግሜ ሰማሁትም እምዘነጸርኮ ከፈል ከታነብብ ዛይ መርከፍ ከጻፈ ወቀ ምስጢር አበው፣ ዛሬም ድረስ በአምሮዬ ላይ የሚያቃጭል ታላቅ ቃል፣ ካየው ከፍለ ተናገር፣ ካወቀው ከፍለ ጻፍ፣ የአባቶችን ሚስጥር ጠብቅ ነበር ያሉኝ። በጠዋት ተነስቼ ወደ ባህር ዳር ለመመለስ ተነሳው፣ አባ ተከተሉኝ ከዳዊት ማህደራቸው አንድ ወረቀት አውጥተው ሰጡኝና ራሴን ማሻሸት ጀመሩ። እንዲህ ይላል ለተሐሰሶ መጽሐፈ ጥበብ እምዘ ይተባል ጥበቡ ትረክቦ ይላል። የምትፈልገው የጥበብ መጽሐፍ ጥበቡ ከሚባል ሰው ታገኘዋለህ እንደማለት ነው። ይህ እኔን ግማሽ ሀዘን ግማሽ ደስታውኝ ወደ መጣሁበት ለመመለስ ጉዞ ጀምር ጉዞ ወደ ይባብ ኢየሱስ ታሪካዊውና ቀደምቱ ይቤ አብ ኢየሱስ ይባብ ኢየሱስ ይባላል። እኒህ አረጋዊ አባት እንዲህ አሉኝ ይውልህ ልጅን አውቴ እዚህ ቦታ ጊዜው ሲደርስ ምስጢራትን ታያለም። ጆሮዎችህ ይበርቱ ዓይኖች ይጠንክሩና እውነትን የምትናገርና የምትገልጥበት በርካታ ምክንያቶች ይኖርሃል። ከዚህ እጅግ በርካታ የሆኑ ታምራት ይፈጽማሉ። ይህ ቦታ በእግዚአብሔር ታምር ለቅዱሳን የተሰጠ ቦታ ነው። ይህ ቦታ ምናልባት በሰሜን አምባ ታቅፎ ይኖር እንጂ ዛሬም ድረስ ለዘመናት የሚቆዩ ህዝቦችና ዘራረጋቸው እንደቀጠለ አለም ከሌዋውያኑ ወገን ከአስራ ሁለቱ ነገድ ስራራናች አንዱ የሆነው የያዕቆብ ነገድ የተወሰኑት እዚህ ይገኛሉ አሉም። ይህን ጉዞውን ቀጥለህ የተጠየቅኸውን ነገር ይዘ ከመጣህ ምናልባት ወደ እነዚህ የቅዱሳን ምድር አብረን እንገባለን ብለው ፈገግ አሉ። ጉዞ ወደ ታሪካዊውና ቀደምቱ ይቤ አብ ኢየሱስ ይብ አብ ኢየሱስ ገዳም። አባ ከቤተ ክርስቲያኑ በስተ ምስራቅ በኩል ከኮረብታው ላይ ቆመዋል። የአባ የደህናውን አስተያየታቸው እጅጉን ያህ ዘንዳባ አልብሶኛል። ለወራት አብሬያቸው የኖሩ ለዘመናት ያወቅኳቸው ያክል ስለያቸው አይኖች እምባዘሉና ቀና ብዬ ተመለከትኳቸው። በወይራ መቋሚያቸው ትደግፈው ከእድሜ ብዛት ያረጀ ቀሚስና እስኬማቸውንም እንዳደረጉ በድህናውን እይታ የመሰናበቻ ሰላምታቸውን የድህና ግባ መኞታቸውን ከወገባቸው ገነበስ ብለው ገለጹልኝ። እኔም በተፈራረቀ ስሜት ውስጥኝ አንገቴን ወደ ምድር አቀርቅሬ ያየሁትና የሰማሁትን ነገር ሁሉ እጅጉን እየደነቀኝ ህልም እየሆነብኝ ከራሴ ጋር እያወራሁ መንገዴን ተያያዝኩት። ከ15 ደቂቃ የገዳሙ የእግር ጉዞ በኋላ የታንኳ መሻገሪያ ቁማ ተመለከትኳትም። ወደ ታንኳ ጥጥግቼ ባለቤቱን ፍለጋም አይኔን ከዚህና ከዚያ ማማተር ጀመርኩኝ። ከኋላዬ እንደምን አደርክ አንተው የሚል ደስ የሚል የገጠረኛ ዘይ ሰማሁና፣ ዞር ብዬ እግዚአብሔር ይመስገን እንዴት ነው ወንድም አለ ለማለት መለስኩበት። እንዲሁ መሻገሪያ ሳያሻ አይቀርም አለኝም። እኔም በፍጥነታው እንዲሁ ፀሐዩ ሳይበረታ ለቶሎ መድረስ ፈልጌ ነበረ ብዬ ቀጠልኩ። አረ መንገድ ዶኝ እና እናብል ውጣበት፣ ብር ትከፍላለ አለኝ። እኔ ምሽቴን ባንገት ያሳይቸው መንገዳችንን ተያያዝ ነው እኔ ለጣና እጅግ ልዩ ፍቅር አለኝ ጣናን ሳይው የጠቢባን አባቶቻችን የእውቀታው ድማን ያየሁ ያክል ይሰማኛል ጣና ይሄ ህይወት የስትንፋስ ያክል ሳሳልታለው ጣና ሆይ ለዘላለም ኑርልን እለዋለሁ ሚስጢርን ባናቅም ያቀፍከውን እውነት ባንድረዳ እንኳን አንተ ዘላለማዊ ውሃ ሆይ አንተ ቅዱስ ውሃ ሆይ ዘመናትን አሳልፍልን ለትውልድ አደራህን ታደርስ ዘንድ ሺ ዓመት ኑርልን ኖርልን እያልኩኝ በስስታየዋለሁም። በአያዋፋት ዝማሬ በዳክዬዎች የዋና አትሌት ራሴን እያዝናናው በተመስጦ ጣና ይናየዋሉም። እንዲህ ታላቅ ሰው አደራ ሰጠውኛል፣ እዚህ ላይ የማልገልጥላችሁ ከባድም አደራም አስታቅፈውኛል። ታንኳችንን የጣና ማዕበል ግራ ቀኙን ሲያወዛውዛት የፍርሃት በርኖስ ሲንጠንና ሰውነቴ ሲርድ የጀልባይቱ ዘዋሪ ልጅ መልአኩ ተመለከተኝና፣ አየ ከተሜ ነገር፣ አይዞ አትፍራም፣ አመሏ ነው ደግሞ ሲያባቶቻችን ቃል ኪዳናቸው የት ሊሄድ አትገለበጥም። አይዞ ብሎ ማጽናናት ጀመረም። ወሬውን ቀጠለም። ስምህን ወድ ይበል ከማንስ ጉዳይ መጣ ነው በማለት ጥያቄውን ቀጠለም። ስሜን ነግሬን፣ የሚመጣውበትን የገዳማውያን ቡራኬ ቡራኪ ለመቀበል እንደነገርኩት፣ ከማን ዘንዳ ከማን ዘንዳ ነው የመጣው ከአባ ፍቅረ ማርያም ዘንዳ ነው አለኝ። እኔም አባን እንዴት እንዳወቃቸው ገርሞኝ አሁን ከእሳቸው ጋር ነው አልኩት፣ ግን እንዴት ልታውቃቸው ቻልህ አልኩት። እረ ተው፣ አንተው ደግሞ፣ እሳቸው ይጥፉኝ። እሳቸው እኮ ሀገራችንን በማዕበል እንዳትመታ፣ በድርቅ እንዳትጎዳ፣ ሰብሎና ዘርቱ እንዲበቅል ሁል ጊዜ እሑድ እሑድ 11 ሰዓት ላይ ያውል፣ ከላይኛው ተራራም ይታይሃል። እጁን ወደ ተራራው እየቀሰረም ከዚያ ዘንድ ሆነው በአራቱ አቅጣጫ ተነበርከኩ ይባርካሉ። ያን ጊዜ እንዲሁ እንዳውሎ ነፋስ ነገር ይነሳና ከገዳሙ ባይለኛ ነፋስ እየወጣ ይሰራጫል። እንዲሁም እኔ ከአንድም ሁለቴ አይቸው በድንጋጤ ወድቄ አባቶች ናቸው ያዳኑ አለፈገግ እያለም ከዚያም ወዲህ እሑድ እሑድ በዚህ ግድም ዝርም አልል አባ ማስጠንቀቅ ሆናል በማለት ቀጠለም። የእውነት ክነው ምታወራኝ አልኩትም ራንቶ መንገዱ ይሏሽ በማለት አይኖችን ይመለከታቸው ጀመረም እኔም አንድ ነገር አስታወስኩኝ በመጽሐፈ ሄኖክ እንደተከተበው ከ12ቱ የነፋስ መስኮቶች ስምንቱ የማዓት ወይም የመከራና 12ቱ ደግሞ የሰላም ነፋሳት ከኢትዮጵያ ምድር ተነስተው በጣና ገዳማት ወጥተው በዓለም እንደሚነፍሱና ነፋሳቱ የሰላምን ወይም የመከራን ጊዜ እንደሚያመጡ ሰምቻለሁ ስለዚህ ነገር የልጅ ከነገረኝ ጋር ምን ያገናኘው ይሆን ብዬ ጥያቄ ማንሳት ጀመርኩም። ለማወቅ ጉጉት የጨመረ ወይ ጉድ! የአንድ ነገር ሚስጥር ስፈልግ ነገሩ ሌላ ነገር እየወለደ እና እየጎተተ አይምሮዬን ከሚያስበው በላይ እየወጠረ ሊገለኝ ነው። እንዲህ እንዲ ስማልቶ ማለት ጀመርኩም። ልጁ እያወራ ነው። እንዲሁም እኮ ብዙ ፈረንጆች ከዚህ ገዳም ዘንዳ ይመጣሉ፣ ግን ሊገቦ ሲሉ ነበርና አንዳንድ ነገሮቹ መከራ ናቸው፣ አያስግቧቸውም በማለት ቀጠለም። አንተው የዋዛ አድርገዋል ይህንን ገዳም በማለት ፈገግ አለም። እኔም ልጁ ባወራኝ ውሸት የመሰለ እውነት፣ የማይታመን ግን እውነት የሆነ ክስተት እየተገረምኩኝ ሀሳብ ውስጥ ስሰምጥ ይመለከተኛል። ለካስ እኔ ኃጢአተኛው፣ ከቅዱሳኑ መኖሪያ ቦታ ነው የመጣሁት ወይ ድፍረት፣ ልክን አለማወቅ እያልኩኝ ማሰብ ጀመርኩኝ። ስለዚህ አባን ምንም አላወቃቸውም ማለት ነው ስለዚህ የተናገሩኝና የመከሩኝ ውስጥ ጥልቅ የሆነ ሚስጥራዊ ማንነት አለ ማለት ነው እያልኩ መውጠን ጀመርኩኝ። ከታንኳ ላይ የተቀምጭ የአባን ምክር እንደገና ማመዥግ ጀመርኩኝ። ናቡቴ ልጅ ሆይ ማስተዋልን ገንዘብ አድር። የጥበብ ፍለጋ ከስሜታዊነት እይታ፣ ከግልባዊነት ጥቅምና ከስስት የጸዳ አይሆን ጥበብ ይገለጽል ዘንድ ብንቀና ብታደርግ ከዘመኑ አዋቂነት አዋቂ ነይባይናም ድንቁርና ራስክን ብታወጣ ልብ በል። እግዚአብሔር መንገድ ይመራሃል። ልብ በል ልጄ፣ የጥበብ መንገዷ ረቂቅ ነው። በቋጫዋ ማስተዋል ነው። ረቂቁ መንገድ ውስጥ ችግር አለ፣ መከራም አይጠፋም። ትግስት ግን አረነት ታወጥሃለች፣ ከመከራም ትሰውሃለች። አደራ ናቡቴ ሆይ፣ የጥበብን መንገዷን ላትጨርስ አትጀምራትም። ትንሽ ዕውቀት በሽታናትና እንደ ክረምት ቁስል እየነዘነዘች ከጥበብ መንገድ ታስወጣለችና ላትቋጨው የምትጀምረው ውጥን እንዳይኖርህ አስተውል። አንተ ትንሽ ብላቴና ስትሆን እውቀት መሻትህ እጅጉንም አስደስቶኛል። ለካ አባቶቻችን ልጆችም አላችሁ የእውቀትና የጥበብ መንገድ ፍለጋ የምትኳትኑ ልጆቻችን ዛሬም አላችሁ ብለው በግራ ደረታቸው መቋሚያቸው ተደግፈው በቀኝ እጃቸው ጽህማቸውን እየዳሰሱ ወደ ሰማይ አንጋጠው ሰማይ ሰማይ እያዩ በሐሳብ ትዝታ ከነፉ። እኔም ትኩር ብዬ አየዋቸው። ከርጅና ብዛት የደከሙ አይኖቻቸው ባቅርረው አባ ክፉ ሐሳብና ሐዘን ተሰምቷቸው ኑሯል። በሐዘንና በመከፋት ስሜት ውስጥ ነው መለከታቸው አለው። እኔም ትኩር ብዬ መለከታቸው ጀመር። ከርጅና ብዛት የደከሙ አይኖቻቸው እምባን እያቀረሩ እንደ እዥ ያፈሳሉ የቤተ ክርስቲያን ህልውና አደጋ ሁድ ሁዳቸውን በልቷቸዋል። አባ ራበኝ ብለው አይደለም እምባ ያቀረሩትም ቤተ ክርስቲያን መልካም ሰው ራባት ብለው ነው እንጂ። አባ የሳቸው በልብስ ጦት የተራቆተ ገላቸው አሳስቧቸው ልብስ አጣሁ ብለው አይደለም ያዘኑትም የሀገር እርቃን መቅረት አዛዥ ናቸው እንጂ የቤተ ክርስቲያን የገዳማትና የአድባራት ህልውና የኔማ ያጥቶ የአበው መጻሕፍቶቻችን መዘረፍ የታሪክ ማንነታችንና የእምነት ቀኖናዎቻችን መደፍረስ የሃይማኖት ዶግማዎችና ቅኖናዎቻችን ተመርዘው የምመኑ በእምነት መራቆት አሳዝኗቸው ነው እንጂ። መላኩ ተጣራ ወንድሜ ወይ ደርሰናል ሲለኝ ከትውስታ የነቃው የማያርቅ የሚመስል ህይወቴን ጀምሬዋለሁ። የነብርን ጭራ የያዟት ከያዟት አይልቀቋት አይደል ነገሩ? ሀሳብ ፍለጋ መኳተን መፈለግ የተሰወረን ለመግለጥ መዳዳት የአባቶቻችን ታሪክ አውጥቶ ለህዝብ ለማስተላለፍ እዚህ ይዛመድከም። ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ ይህ ፈለገ ጥበባት ነው። ፈለገ ጥበባት የጥበባት ምንጭ እንደማለት ነው። የጥበባት ምንጭን የምንፈልግበት፣ የምናስስበት እውቀትን፣ እውነትን ጥበብንና ምስጢርን የምንገልጥበት የዩቲዩብ ቻናላችን ነው። ይህ አዲሱ ፈለገ ጥበባት አንድ ነው። ላይክ አርጉ፣ ሳብስክራይብ፣ ሸር እያደረጋችሁ ቤተሰብ ኃላፊነታችሁን ተወጡ። አንድ ሆነን ስንተባበር፣ ስንተጋገዝ፣ አብረን መቆም ስንችል እኒህ ሀሳቦች ለመላው ዓለም የመዳረስ አቅም ይኖራቸዋል። አለው ያነኛው የዩቲዩብ ቻናል በተለያዩ ሰዎች ሴራ ምክንያት ለህዝብ እንዳይደርስ በመደረጉ ሪፖርት እያደረጉም ከዩቲዩብ ሊያስወጡት ብዙሃኑ ተነስተውበታል። እናንተም ደግሞ ይህንን ሸር እያደረጋችሁ ለወዳጅ ዘመዶቻችሁ በማጋራት አብረን እንቁም። ታሪክን፣ እውነትን፣ እውቀትን አብረን ግልጥ እላለሁ። ቀጣዩን አጓጊውን እጅግም የሚያስደንቀውን ቀጣዩን ፕሮግራሚን ደግሞ በሚቀጥለው ይዤላችሁ የመቀርብ ይሆናል። ሰላም ለሀገራችን ላለሁ፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ ሰላም።